እኔ ሶሻል ሚዲያ ጋር አሁን ጋር ልታስብም ትችላላችሁ። ወላሂ እኔ በጣም ወዶ ሰው አለ እኔ ማፍቀር ሰው አለ ያን ሰው ነው ኔ እንዲቆይ ማድረግ የምፈልገው ነበር። ግን እስካሁን ድረስ ዝም አዝም ያልኩት የዛ ሰው አንዳንድ ነገር የኔ የማይሆንበት ብዙ ነገር ስለነበር ነው። አሁን ግን ኢንሻላህ በአላህ ፍቃድ አላህ ደግሞ አግዞኝ ያን ሰው ወደ እኔ አመጣዋለሁ ብዬ ተስፋ አደርጋለሁ። ምክንያቱም ብዙ ነገሮች ከበፊቱ ተቀይረዋል። አሁን ላይ ብዙ ነገሮች ተስተካክለዋል። ስለዚህ የአላህ እገዛም ደግሞ ወደ እኔ እየመጣ ነው እና እኔም ደግሞ ሰበቡን አደርሳለሁ እና ወደ ቅድሙ ስመለስላችሁ አህሙ ጋር ትሉኛላችሁ። እኔ አህሙ በጣም ነው የምወደው፣ በጣም ነው የማከብረው፣ በጣም ለሱ ትልቅ ሪስፔክት አለ። ግን እናንተ በምታስቡት መንገድ አይደለም። በቃ በወንድምነት በጓደኝነት በቃ በእንደዚህ አይነት ነገር ነው ገብታችኋል፣ አይደለ? እናንተ ከአህሙ ጋር ብቻ ነው የምታምሪ፣ ከአህሙ ጋር ስትሆኝ ነው፣ ከአህሙ ጋር ካልሆንች ደስ አይለን። እሱን እኮ እናቴም እኮ ይሄ ወንድ ካላገባሽ ብላ እኮ ድራኛለች። እርግቤ ንጉሴ ሲባባሉ ቆይተው እኔ ከአህሙ ጋር አህሙን ለሌላ ነገር አልፈልገውም፣ እኔ በጣም የማፈቅረው ሰው አለኝ አለች ማለት ነው ፈኪያ አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የሀያት ፋሚሊ ቤተሰቦች እንዴት ናችሁልኝ? በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። እንዲሁም ክርስቲያን ቤተሰቦቼ ሰላም፣ ሰላም፣ ሰላም ብያለው። ሰላማችሁ ብዝት ትርፍርፍ ይበልልኝ እያልኩ እንግዲህ ዛሬ በሌላ በሌላ እንግዳ ነው የመጣሁት ማለት ነው። ውድ ቤተሰቦቼ እንግዲህ ፈኪያና አህሙን እያየን ብዙ ተመልካች በቃ ተጣመሩ፣ ባህላል ሆኖ ባህላል ሆኖ ታምራላችሁ እያለ ሀሳብ አስተያየቱን ይሰጣል። ካስታውሳችሁ ከአሁን በፊትም እሱ ያፈቅራታል እንደሚያፈቅራት እንደሚወዳት ተናግሮ ነበር እና በጣም እያዘነ ሁሉ ነበር። በቃ ለወደፊቴ ለትዳር አጋሪ ትሆነኛለች ብዬ ከመመርጣት ሴት መሀል ናት ሁላ ብሎ ነበርና በመለያየታቸው አዝኖ ነበር። ይሁንና ከጊዜ ወዲህ ተገናኝተው ተመልሰው አብረው ብዙ ቪዲዮዎችን እየሰሩ እንዲሁም ደግሞ ስም ተወጣጥተው ነበረ ታቃላችሁ። ከእርግቤ ጋ ይጠብቁን ነው የሚለው እሱም እሷም ደግሞ ከንጉሴ ጋ እያሉ ይፖስታሉ ማለት ነው እና ዛሬ ላይ ይዛ የመጣችሁ ዱብዳ ጠብቃችሁታል። እኔ ያልጠበቅኩት እውነት ለመናገር እዚህ ጋር ማለት የምፈልገው ነገር ምንድን ነው? የፈኪ አድናቂ ነን የምትሉ ማለት ነው፣ ትሳደባላችሁ። ተሳዳቢዎች ናችሁ። ከአሁን በፊት አንድ ቪዲዮ ስሰራ እንደወረዳችሁብኝ በኮሜንት ገብታችሁ ማለት ነው። እነሱ ሚዲያ ላይ አምጥተው ለለቀቁት ነገር እኛ ደግሞ ያን ቪዲዮ ተመልክተን እንድናየው ለቀውታል አይደል? ያን ቪዲዮ ተመልክተን ሀሳብ አስተያየት የመስጠት መብት አለንና አድናቂ ነን ብላችሁ ሌላ ሰው ሄዳችሁ ለመሳደባት ሞክሩ። አሁንም እንዳትሳደቡ ለማለት ፈልጌ ነው። እና ውድ ቤተሰቦቼ እንግዲህ እኔ በቃ በህልሜ ሁሉ እየመጣ ሽብኝ ነው ምናምን ይሄ በቃ እያለ እሱ አህሙ ከልቡ እንደሚያፈቅራት ተናግረዋል። እውነት ለመናገር እሷ ግን ምንድ ነው እዚጋ እያለቻለችው ዛሬው ዱብ እዳ ምንድ ነው በወንድምነት ነው። እና እናንተ አብራችሁ ስላ አብረን ስላያችሁን ታምራላችሁ እንደዚህ ሆኑ ተጋቡ ምናምን ትላላችሁ። እናንተ በመረጣችሁበት እኔ አልገባም ነገር ነው። እና እናንተ እንዳስባችሁት አይደለም። እኔ ከልቤ የማፈቅረው ሰው አለ። ለኔ እንዲሆን የምፈልገው ሰው አለ። ከዛ ሰው ብቻ ነው ፍቅር ያዘኝ። ውስጤ ውስጥ፣ ልቤ ውስጥ ሌላ ሰው አለ ሌላ ሰው አስገብቻለው ነው እያለች አለችው። እዚህ ጋር ተመልካች ተመልካች አሁን ተጋቡ፣ ታምራላችሁ፣ በሐላል ሁኑልን፣ በሐላል ሁኑና እናያችሁ በጣም ነው የምታምሩት ብሎ ሀሳብ ቢሰጥ የሚገርም ነገር የለውም። ምክንያቱም እነሱ ከሚያሳዩት አክት አንጻር እንኳን ያልተጋቡ ምናምን ጓደኛ ምናምን በጭራሽ አይመስሉም። ያው ባልና ሚስት ነው የሚመስሉት እና የሆነ ፍቅር ያለ በመካከላቸው ነው የሚመስሉት። አህሙም ብዙ ጊዜ ተናግሯል እንደሚወዳት። እሷ ግን ብዙ ጊዜ ያው ታሾፋለች። ነገር ግን ንጉሴ ትላለች፣ እሷም እሱም እርግቤ ይላል። እንግዲህ እርግ ማለት ሰላሙን በእሱ አግኝቷል ማለት ነው። እንደዛ ነው ያን ያንን ነገር አይቶ ተመልካች አህሙና ፈኪ በቃ ተጣመሩ፣ ታምራላችሁ፣ ተጋቡ፣ ወደኋላ ኑ ማለቱ ስህተት ነው ብዬ አላስብም። እናንተ ከምታሳዩት አንጻር ማለት ነው። እና ውድ ቤተሰቦች እንግዲህ ዛሬ ያለችው ነገር እኔ አልጠበኩት እውነት ለመናገር በመሀል ያ ክፍተት ተፈጥሮ ነባ መታ ነበር። ነባ ደግሞ አህሙን ትወደው ነበር። ነባን ሸኛት፣ እነሱ ቀጠሉ። ከትንሽ ቆይታ በኋላ ደግሞ ሷ ሌላ ነው የምወደው እኔ አህሙን በጓደኝነት ነው አለች ማለት ነው። ይሁን ሰው። ባለው የሚሆን ነገር የለም፣ ተመልካች፣ ባለው የሚሆን ነገር የለም። አደላ፣ የምትኖሪው ህይወትሽን የምትኖሪው አንቺ ነሽ። ህይወቱን የሚኖረው እሱ ነው። ነገር ግን እናንተ ከምታሳዩት አንጻር ተመልካችም ተጋቡ፣ ታምራላችሁ፣ በኋላ ኑ በቃ ባህላል ሆኑ ይላልና ከምታሳዩት አንጻር በትክክል እኔ ራሱ የሚታየኝ ነገር ነው ስለምናገር ተጋብተው በቃ ባህላል ተጋብተው ምናምን ነው ያሰቡት አሁን ላይ ማለት ነው የነበረው ይሄን አልጠበኩም እስኪ እንደኔ ማን ነው እንደዚህ አይነት ሀሳብ የነበረው ከምናየው ከምታዩት አንጻር ማለት ነው እና ውድ ቤተሰቦቼ ነባን ነባ ከአህሙ በራቀች ጊዜ? ከድሃት በጣም ተማምንህባታል፣ ልብህን ድጋሚ እንደምትሰብረው ዝም ብለህ ጠብቅ የሚል ኮሜንት ሁሉ አይነበር ላህሙ ማለት ነው። በጣም ተማምንህባታል፣ በጣም ልብህን ሰታታል ምናምን እና አንድ ቀን ታዝናለህ የሚል ኮሜንት አይነበር፣ ወላሂ ከአህሙ ቪዲዮ ስር ማለት ነው። እና አህሙ እንግዲህ፣ ያ ስሜት ትክክለኛ ስሜት አለኝ ብሎ ስለነበር ካሁን በፊት እንዳይጎዳ በማሰብ በቃ አንድ ቀን ትሄዳለች ሲል አሁን ተመልካች እሱን እንዳይጎዳ በማሰብ እንደዚህ የሚላለ ደግሞ አብረው ሲያይ የሚያምሩ እንደዚህ አእምሮ ምናምን ሲታዩ ደግሞ ተጣመሩ ወደ ሀላኑ የሚላለ ማለት ነው። እና ተመልካች ላይ መፍረድ አትችሉም። ያኔ ፈኪ ተመልካች ነው። አሁን ስትወቅ ሴታየኝ እናንተ ባላችሁት አይሆንም። እናቴም እኮ እሷ ባለችው ድራኝ ነበር፣ ግን ለእኔ አልተመቸኝም ነው ግን እዚህ ጋር ደግሞ እኛ ባየነው ነገር እንደዚህ ብል ተመልካች ሊወቀስ አይገባም ባይነኝ ማለት ነው። ውድ ቤተሰቦች እስኪ ቪዲዮውን እያየን እኔ እኮ ውስጥ ያልተሰማውም ያ ደስታ ያንን ደስታ ከሆን ያላገኘሁበት ሚሊዮን አይደለ የመጣሁትኝ በቃ አሁን እናንተ ከምኡ ጋር እንደዚህ ኮንሽ በጣም ታስጠይን ቀልቀለልሽብን። ሰውን በቃ አታምሪብ ምናምን እሺ፣ እሺ። እናንተ እውነት እኔን ተረድታችን የኔ አድራቂ የሆናችሁት አይደለም። እኔ እኔ አሁን እንደዚህ ስትሉ ያኔ እናቴ ልጁኝ፣ ይህን ሰው አግቢው። ያ ሰው ባል እንዲሆን ተፈቀደ፣ ያን ሰው አልፈለግኩት ግን አሉ በቃ ሆን አይደለም። እኔ ምን አይነት ህይወት ነበረ? በቃ ልቦ የተሰበረ የማስመሰል ህይወት፣ በራሴ አለማዘዝ፣ ውስጤን መስበር፣ ማዘን፣ መተከዝ፣ መከፋት፣ መሰበር እና ውድ ቤተሰቦቼ እንግዲህ እዚህ ጋር እንደሰማችኋት እናቴም ድራኝ ነበር በፈቃዷ በእሷ ምርጫ፣ በእኔ ምርጫ ሳይሆን በእሷ ምርጫ ድራኝ። ግን ደስተኛ አልሆንኩም ነበር። በቃ የእኔ ፍላጎት ተነፍቄ ደስታ አላገኘሁም። ብዙ ነገር ተፈትኛለሁ፣ ብዙ ነገር ተፈትኛለሁ እና እናንተ አይታችሁ ስለወደዳችሁን አብረን መሆን አንችልም ነው እያለች ያለችው። ይሄ ልክ ነው። ግን ተመልካች አሁን አይቶ ነው በቃ ካየ አንፃር የሆነ ሀሳብ ሲያስቀምጥ፣ ተመልካችም ጋር ስህተት ነው ማለት አይቻልም ለማለት ፈልጌ ነው፣ ውድ ቤተሰቦቼ ይሄን ተንበርክክ ይጠይቅ ግን እሷ አንበረከቀኝ። ጠርቶ አልተላከፈኝ፣ አላወራኝ፣ አያቀኝ፣ እኔ ባወቅኩት ብቻ። ግን እንዴት ነው እኔ ፈርጄ ይሆን እንደጌት ማለት እንዴት ሰው በሶሻል ሚዲያ ባየው ብቻ እንደዚህ ይሆናል? ደግሞ የሚናፈቅ ነገር ነው። ሰለቆ ነው የሚናፍቅ እና ሁላችሁ ቤተሰቦች ይህም ቪዲዮ ወደሱ አድርሱልኝ፣ ሼር ያደረጋችሁት በቃ እኔ እሱ ማግኘት ትፈልጋለሁ፣ ወይም ላ ወደሱ ብቻ አድርሱልኝ። በቃ እኔ የምወደው ለሱ ጥሩ ስሜት የተሰማኝ ለሱ የፍቅር ልቤ ጋር የፍቅር ቦታ የሰጠውትን ሰው እርግቧ በቃ አልሆነም። ለዛሬ ልቤ እንደዚህ ቆዝሞ ወደ እናንተ ጋር የመጣበትን ቀን የመጣበትን ሰው ለዛ ሰው ሁላችሁም ሁላችሁም ሼር አድርጉለት። እንደምወደው ለእሱ ትልቅ ቦታ እንዳለኝ እሱን እያሰብኩኝ የእሱ ሕይወት እንዳልበጠበጥ በማለት ታግሽ እንደቆየው እንዲያቀልኝ ፈልጋለሁ። ማን ነው ግን ይሄ ሰውዬ? ይሄ እንደዚህ በቃ እናም፣ ይሄን ቪዲዮ ካየኸው ስታየው በሚዲያ ላይ ይችላል ይደብረ ይችላል፣ ፈኪ ማለት ነው ግን ከልቤ የምነገርህ ነገር ለአንተ ትልቅ ቦታ አለኝ። በህይወቴ ለማንም ሰጥቼውም አላውቅም፣ እና በጣም ነው የምወድ። ኢሳም፣ ኢሳም፣ በጣም ወድሃለሁ። ኢሳም ይሄ ከአንተ ማግኘት ፈልጋለሁ።

እነሱ በሰሞኑ ኢክራምን ሊያገባ ምናምን እየተባለ ነበረ። እና ፈኪ እንግዲህ ከኢሳም ነው ፍቅር የያዘኝ ያለች ነው። በእርግጥ ያው ከሚወደድ ሰው ነው ፍቅር የያዘች ፈኪዬ። ግን ከአህሙ አይበልጥም። ይበልጥም ማለት አህሙ ምንስ ይወጣለታል? እና ጋይስ ከኢሳም ከኢክራም ጓደኛ ነው ፍቅር የያዛት። ሸር እያደረጋቸው አድርሱልኝ። ለኢሳም በቃ የሚናፈቅ ሰው ነው። በሚዲያቸው እንዲሁ ብቻ በሚዲያቸው ወደድኩት። እኔ በጣም አዘንኩ፣ ግን ለማን አዘንኩ? ለአህሙ። እስኪ እንቃጠል። ከሌሎች ጋር ሁኝ ሌላ የሚወድሽ አለ። በቃ አይሆንም። አዛይቸዋለሁ። አልፌበታለሁ። በቃ ይሄን በቃ እኔ ኢሳም እና ኢክሩ መጨረሻችን ቪዲዮ ሰሞኑን ሳየው በቃ እኔ በቃ እንደ ተለያዩ በቃ ልቤ ተዘምቷል። ምክንያቱም አላህ ለእኔ እያደረገው ነገር ነው። እናም ይሄ ለእኔ አላህ የከፈተው መንገድ ነው እና ሌላ ምንም አይደለም። እነሱ እንደተለያዩ ተለያዩ ስላው በቃ አሁን ይህም ጨረሻችሁ እንደሆነ ስላየውን ይህም ቪዲዮ ልሰራ የተገደድኩት እና ሁላችሁም ሁላችሁም ሼር ሼር ሼር እያደረጋችሁ ይሄም ቪዲዮ ለኢሳ ማድረስ ይላል ሳምና ኤክራም በነገራችን ላይ እኔ የሚለያዩ ሰዎች አይመስሉኝም። ግን እንዴት በሰው መለያየት አንቺ ትደሰቻለሽ ፈኪ እንዴ? በነገራችን ላይ ማለት ነው ጋይስ የወደድከውን ስትከተል የሚወድህን እንዳታጣ የሚባል ነገር አለ። አህሙ ነባ ያቺ ደርባባ ልጅ አህሙ ተወደው ነበር። አህሙ ደግሞ ፈኪን ይወድዳል ማለት ነው። እና የወደድከውን ስትከተል የወደደህን እንዳታጣ የሚባለው ነገር እዚህ ጋ ነው። እና ኢሳምና ኤክራም በመለያየታቸው በጣም ደስ ብሎኛል። ተለያይተዋል እንዴ? ለሚዲያ ነው እንጂ የሚሆነው፣ ይለያያሉ ብዬ አላስብም፣ እውነት ለመናገር እነሱ ልጆች ግን። ፈኪ ራስ ወዳድማ አትሁኝ። እና ያው ቆንጆ ሰው ነው ያፈቀርሽው በነገራችን ላይ ጋይዝ እና እንግዲህ ምን ተላላችሁ? እስኪ አህሙ እርግቤ ሰላሜ ሲል ቆይቶ እንደዚህ መሆኑ። እኔ ግን ፈኪ የምርሽን እውነትሽን ከሆነ ማለት ነው፣ ግን እንዴት እንደዚህ ልታደርጊ ይቻልሽ? እንዴት ሌላ ሰው እንደዚህ ማለት ለምቀኞቻችን ለጠላቶቻችን፣ አብረን ሆነን ትልቅ ደረጃ ደርሰን እናሳያቸዋለን ስትል ነበር ካሁን በፊት ቪዲዮ ላይ ለሚጠሉን ምናምን ስትል ነበር። እንደውም እሱ አህሙ የሚጠሉን የሉም እያለ ምናምን ቪዲዮ ላይ ያው ስለምከታተላቸው አልፎ አልፎ እና ያ ሁሉ ነገር እንዴት ተቀይሶ ነው? ኢሳሚን ነው የምወደው እኔ ኢሳም ኔ እንዲሆን ነው ፈልገው ልት የቻልሽው ነው ወይስ ለቪዲዮ ነው ወይስ እንዴት? እና ውድ ቤተሰቦች እናንተ በፈኪ ንግግር ምን ተሰማችሁ? ሀሳብ አስተያየታችሁን ኮሚንት ላይ አስቀምጡልኝ። እውነት ከሆነ ደግሞ እኔ ለአህማዝኛ አለው። ያው እንግዲህ በነገራችን ላይ ማለት ነው ጋይስ፣ የሆነ በእንደዚህ አይነት ነገር የማልጠብቃቸው ኮስታሮች ናቸው በእምነታቸው ጠንካሮች ናቸው ብዬ ከማያቸው ሚዲያ ላይ ከማያቸው ወጣት ዩቱበሮች አሁን ላይ ለእኔ እየወረዱብኝ አህሙና ሚፍታህ ኬ ናቸው ማለት ነው። በቃ በፊት የሆነ ሴት ጋር ተጠግተው ምናምን ሰላም ምናምን የለም። አሁን ጭራሽ በቃ እየተለጣጠፉ ነው። ያው ማለት አንድ ሰው ስታዩት ከፍ አድርጋችሁ ወይ በምታዩበት እናንተ በገመታችሁ በጠበቃችሁበት ነገር ሳይሆን ሲቀር ከነበረው ቦታ ይወርድባችኋል። ልክ እንደዛ ነው እና አህሙም ያው ሰሬስ ነበር ይመስለኝ አሁን ላይ እንግዲህ መተናነቅ መተቃቀፍ ላይ ናቸው። እንደ በፊታቸው አይደሉም ለማለት ፈልጌ ነው። ወደ ሀላል ግቡ፣ ተጣመሩ። ትዳር በሀላል ማንን ይሞላል ይባላል እና በሀላል ተጣምራችሁ ብናያችሁ ደስ ይለናል። እንግዲህ ፈኪያ ያው እንግዲህ ሌላ ይስመርልሽ ልበል። ጋይስ ያሳካልሽ ነው የሚባለው። አልሙሄም በፈኪያ ሀሳብ ምን ተሰማችሁ? ምን ጠብቃችሁ ነበር? ያው እንደተለመደው ሀሳብ አስተያየታችሁ ኮሜንት አድርጉልኝ። በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁ በሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። መልካም ቆይታ